ቪዲዮን ከመጀመራት በፊት ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬው ፊልም ደግሞ አሪፍ ሚስጥራዊ ፊልም ስለሆነ እስከ መጨረሻው ድረስ ተከታተሉት። ወደ ቪዲዮ ፊልሙ የሚጀምረው የአንድ ትልቅ ታዋቂና ጎበዝ ጸሐፊ ቤትን እያሳየን ነው። ይህም ሰው ሀርላን ትሮምፔ ይባላል። የቤቱ ሰራተኛ የነበረችውን ፍራን ምግብ ይዛለ ትመጣለች። ነገር ግን እዛ ስትደርስ ሀርላን ጎሮሮ በቢላ ተቆርጦ ትመለከታለች። ይህም በጣም ያስደነግጣታል። ሃርላን ከሞተ ከአንድ ሳምንት በኋላም ሃርላንን በነርስነት ታገለገለ የነበረችው ማርታ ካብሬራ ከሀርላን ልጅ ከሆነው ከዋልት ትሮንቤ ስልክ ይደወልላታል። ወደ ማርታም ሊደውልላት የቻለው ፖሊሶች በቀጣዩ ቀን ስለ ሃርላን ሞት ምርመራ ሊያደርጉ ስለሆኑ ወደ ሀርላን የሚቀርቡ ሰዎችንና የቤተሰቡን አባላት በሙሉ ለምርመራ በዛን ቀን ቀጥሯቸው ነበረ። ሁሉም እዛ እንደደረሱም ፖሊሶቹ ጥያቄያቸውን የጀመሩት የሃርላን የመጀመሪያ ልጅ ከሆነችው ከሊንዳ ድራይስዴል ነበረ። እነሱንም ለመጠየቅ የመጡት የፖሊስ አባላት ቁጥር ሶስት ነበረ። ስማቸውም ዋግነር ኤሊየትና የፕራይቬት ዲቴክተር የሆነው ዴኖዌት ብላንክ ነበሩ። ብላንክም ባልታወቀ ሰው ተከፍሎት ምርመራ እንዲያደርግ የተጠራ ሰው ነበረ። በቀጣይ ደግሞ የሊንዳ ባል የሆነውን ሪቻርድ ድራይስዴል እንደሞ ይጠይቁታል። ከዚያም ደግሞ ወልት በቀጣይ ደግሞ የአርላን የሞተው ልጅ የኒል ሚስት የሆነችው ጆኒ ትሮምቢም ትጠየቃለች። ቀጣይ ደግሞ ሜግ ትሮምቢም ትጠየቃለች። ሁሉም ይጠየቁ የነበሩት በሁለት ክፍል ነበረ። የመጀመሪያው በኤልየትና በአጋሩ ሲሆን ሁለተኛው ክፍል ደግሞ በብላንክ ነበረ። ምርመራቸውን እንደጀመሩም ሃርላን የሞተው ሁሉንም የቅርቡን ሰዎች ጋብዞበት በነበረው የ ሰማንያ አምስተኛ የልደት በዓሉን በሚያከብርበት ቀን እንደሆነ ይገነዘባሉ። ቤታቸውም የሚገኘው በማሳቹሴት ከተማ ውስጥ ነበረ። ቢሆንም ባደረገላቸው ጥያቄ መሰረት ግን ብላክ ሃርላን ከብዙዎቹ የቤተሰቦቹ አባላት ጋር ያን ያክል ጥሩና የቀረበ ወይም ደስተኛ የሚባል የቀረበ አይነት ግንኙነት አልነበረው። በሞተበት ቀን ላይም ጠዋት ላይ ሃርላን ለሪቻርድ ሊንዳ ላይ በማማገጡ ምክንያት እንደሚያጋልጥ ሲመጣው አስፈራርቶት ነበረ። ይህንንም መረጃ ሊያገኝ የቻለውም እየጠየቃት ከነበረችው ማርታ ሲሆን፣ ለማሸት በሞከረችበት ጊዜ በሙሉ ወደ ላይ የሚላት ልጅ ነበረች። በዚህም ምክንያት ሪቻርድ የመጀመሪያ ተጠርጣሪ ሆኖ በፖሊሶች አይምሮ ውስጥ ይገባል። ጆኒ በምትናገረው ነገር ደግሞ ሃርላን ጆኒ ከሱ ሰቀው ስለነበረ ለእሷ የሰጣት የነበረውን ገንዘብ ሊያቆምባት ችሏል። ይህም ጆኒን ሁለተኛ ተጠርጣሪ የሚያደርጋት ነበረ። ከዛ በተጨማሪም ሃርላን ከልጁ ወልት ጋር በስራ ምክንያት ተጣልተው ነበረ። በዚህ ምክንያት ከማተሚያ ድርጅቱ ወልትን እንዲባረር ሊያደርገው ችሏል። ይህም በዚህ ኬስ ውስጥ ወልትን ሶስተኛ ተጠርጣሪ አድርገዋል። የመጨረሻዎቹ ተጠርጣሪዎች ተጠርጣሪዎች ሊንዳና የሪቻርድ ልጅ የሆነው ራንሰም ድራይስዴል ይሆናሉ። በዛን ቀን ማታ ላይም ከሃርላን ሰይጣን ጋር የሆነ ጭቅጭቅ ውስጥ ገብተው ነበር። ኤልያት እና ብላንክም በተለያየ መንገድ ቢመረምሩም፣ ነገር ግን ለተጠርጣሪዎች የሰጡት ቅደም ተከተል ተመሳሳይ ነበረ። የልደት በዓሉ ባበቃበት ሰዓት ላይ ማርታ ሃርላንን እላይ ወደሚገኘው መኝታ ክፍሉ ትወስደዋለች። በክፍሏ ውስጥ ሆና በጥሞና ላይ የነበረችው ጆኒ ድንገት ከክፍሏ በላይ በመጣው ድምፅ ደንግጣ ትሄዳለች። ወደ ሃርላንም ክፍል ሄዳም ደህንነቱን ነበር የጠየቀችው፣ እሱም ድምጹ የመጣው ከወደቀው ቦርድ እንደሆነ ይናገራል። በሌላኛው ክፍል ውስጥ የሚገኘው ሪቻርድ ወዲያውኑ እንቅልፍ ሊወስዶ ችሏል። ቢሆንም ሊንዳገን ቶሎ እንቅልፍ ሊወስዳት አልቻለም። ማርታም በሌሊቱ መሃል ላይ ከቤት ልትወጣ ባለችበት ሰዓት ወልት ውጪ ላይ ያጨሰ ሲሆን ልጁ ጄኮብ ደግሞ በረንዳው ላይ ተቀምጦ ይገኛል። ብዙም ሳይቆይም ዎልት ሃርላንን ወደ ታችኛው ክፍል ሲወ ወፍድና ወደ ላይ ሲመለስ ይመለከተዋል። ይበንዲን እንዳለ ራንሰም ግን በዛ ቤት ውስጥ አልነበረም። ምክንያቱም ገና በጊዜ ከሃርላን ጋር ጭቅጭቅ ውስጥ ገብቶ ስለነበረ በዛ ተናዶ ከቤቱ ሊወጣ ችሏል። ይህም እሱ ላይ ያላቸውን ጥርጣሬ እንዲቀንሱትና እንዲያቀሉት ያደርጋል። ስለዚህም ኤልየት የሃርላን ሞት ራሱን በማጥፋቱ እንደሆነ ያስባል። ቢሆንም በማርታ ላይ ያደረጉት የነበረው ምርመራ ግን አሁንም እንደቀጠለ ይገኛል። ከድግሱ በኋላ በሃርላን ክፍል ውስጥ ስለተፈጠረው ነገር በዝርዝር መናገር ትጀምራለች። ማርታ ብላንክ ባላወቀው መልኩ መድኃኒቱን ከሰጠችው በኋላ በሰጠችው መድኃኒት ግራ ትጋባለች። ሞርፊኑንም በብዛት አርጋ እንደሰጠችውም ነበር ያሰበችው። አንቲዶቱን ወይም ማርከሻውን በቦርሳ ብትፈልግም ነገር ግን ቶሎ ልታገኘው አልቻለችም። በዚህ ቸልተኝነቷ ምክንያትም ሃርላን በህይወት ሊቆይ የሚችለው ለትንሽ ደቂቃዎች ብቻ ነው። ወደ አምቡላንስ ልትደውል ባለች ሰዓት ላይ ሃርላን ወዲያውኑ ያስቆማታል። እስካሁን የሰራው ነገርም ችግር ውስጥ እንደሚ ይገባም ነበር ይነገራት። ምንም እንኳን ማርታ ሌሎች ሰዎችንም ለእርዳታ ልትጣራ ብትሞክርም፣ ነገር ግን እሱን ሊያስቆማት ሲሞክር ትወድቃለች። ጆኒም የሆነ ድምፅ ሰምታ ልትመጣበት የቻለችው ድምፅ ማርታ ስትወድቅ የሰማችውን ድምፅ ነበረ። አርላን ወደ ፖሊስ እንዳይደወል ያስቆምበት ምክንያት የማርታ እናት ስደተኛ በመሆኗና የመኖሪያ ፍቃድ ስለሌላት ችግር ውስጥ እንዳትገባ ብሎ ነበረ። ስለዚህም የቤተሰቧንና የእሷን ህይወት ለማዳን ሲል አንድ የተለየ ዘዴን ለመፍጠር ይወስናል። ከዚያም እሱን በመግደል ከመከሰስ የምታመልጥበትን የውሸት መንገድን መፈለግ እንዳለባቸው ይነግራታል። ኤልየት በምርመራው ቅደም ተከተል እንዳስቀመጠው ከሆነ ማሮታ መሀል ሌሊት ላይ በመኪና ወደዚያ ቤት ልትመጣ ትችላለች። መኪናዋ ንም ካሜራው በማያይበት ቦታ ላይ ነበር ልታቆም የቻለችው። ከዚያም ወደ ቤት በመመለስ ወደ ሀርላን ክፍል ለማምራት ትወስናለች። ነገር ግን የሄደችው በዋናው መንገድ ሳይሆን በውጭ በኩል ያለውን የእንጨት መወጣጫን በመጠቀም ነበረ። አንደኛውም ስትወጣ ድንገት ተሰብሮባት ነበረ። በድብቁ መስኮት በኩልም ከገባች በኋላ ማርታ የሃርላንን ልብስ በመልበስ ወደ ታች ልትወርድ ችላለች። ይህም ወልት ውጪ ላይ ቆሞ ድንገት ሃርላንን የተመለከተ መስሎት የነበረው እሷን ተመልክቶ ነበረ። ከዚያም ማርታ ይህን ካረገች በኋላ በመጣችበት መንገድ ተመልሳ ትወጣለች። ቢሆንም የሃርላን እናት ግን እሷን ፊት ለፊቷ ትመለከታታለች። ማርታ ግን ይህን ታረግ የነበረው ሀርላን ያላትን በመከተል ነበረ። ነገር ግን ሴትየዋ የማስታወስ ችሎታዋ ቀንሶ ስለነበረ ማርታን ስትመለከታት ራንሰም ነበር የመሰላት። ማርታን ብላንክ የሚጠይቃትን ነገር ሳትዋሽ ወይም ደግሞ ወደ ላይ ሳይላት ትናገራለች። ስለዚህም እየመለሰች ያለችው ትክክለኛ መልስ እንደሆነ ያስባሉ፣ ቢሆንም ስለቸልተኛ እናቷና ለሃርላንም ትክክለኛ ያልሆነ መድኃኒት መስጠቷን አልነገረቻቸው። ከዚያም ማርታ በምርመራው ላይ ብላንክ ልትረዳውና አብራውን ታግዘው ይስማማሉ። በአካባቢው ላይ ወደሚገኙ ቦታዎች በሙሉ ባመሩበት ጊዜ ላይ እሷን ተጋላጭ የሚያደርጓትን ማስረጃዎች በሙሉ ታጠፋለች። ይህም በካሜራዎቹ ከተቀዳው ቴፕ ነበር የጀመረው። ባሃርላን የአትክልት ቦታ ላይም የበፊቱ የእግር ዱካዋ እንዳይታይ ድጋሚ ሄዳ ትረግጠዋለች። የብቻ ሳይሆን ወደ ላይኛው ክፍል በውጣችበት ሰዓት ላይ ተሰብሮ የነበረውን የእንጨት ክፋይ አርቃ ተወረወረዋለች። ባርላን ክፍል ውስጥም ገብተው ማርታና ብላንክ መረጃ በሚፈልጉበት ሰዓት ላይ ተናዶ ወደ ቤት ይመጣ የነበረውን ራን ሰመን ከሩቅ ይመለከቱታል። የአርላን ውሾችም ጥሩ ባልሆነ መልኩ ነበር የተቀበሉት። የሃርላን ኑዛዜም የሚነበብበት ጊዜ ስለደረሰ ሁሉም ሰዎች ይህንን ለማድመጥ በቦታው ላይ ተሰባስበዋል። ለሰዓታትም በመታጠቢያ ቤት ውስጥ ተቀምጦ የነበረው ጄኮብ ሃርላንና ራንሰም በዛ ክፍል ውስጥ ሆነው ሲጨቃጨቁ እንደሰማ ይናገራል። የሰማውም ሁለት ነገር ሲሆን ሃርላን ኑዛዜውን በነገረው ሰዓት ላይ ራንሰም በዛ ተናዶ አያቱን መቆጣቱን ነበረ። ራንሰሙም ሃርላን ሁሉንም ከኑዛዜው ሊያስወጣቸው እንደነበረ ይናገራል። ይህም በሁሉም መካከልም ጭቅጭቅ እንዲነሳ የሚያደርግ ነበረ። ይበንዲ እንዳለ ሃርላን እና ማርታ ውጭ ላይ በሚፈልጉበት ሰዓት ድንገት የሃርላን ውሻ ማርታ የጣለችውን የተሰበረ እንጨትን በአፉ ይዞ ይመጣል። ከዚያም በዛ መስኮት የሚያስወጣውን መንገድ ለመመርመር ሲሉ ወደ ቤቱ ተመልሰው ይመጣሉ። በዛም ምንጣፉ ላይ አንዳንድ ምልክቶችንም ያገኛሉ። የሃርላን ኑዛዜም በሚነበብበት ጊዜ ላይ ሁሉንም በሚያስደነግጥ መልኩ ሰውየው ንብረቱን ሙሉ ለሙሉ የተናዘዘው ለማርታ ነበረ። ለማርታም ጥሩ የነበሩት የቤተሰቡ አባላት በሙሉ በአንድ ጊዜ ወደ ጠላትነት ይቀየሩባታል። ሙሉ ቤተሰቡም እሷን መናገር ይጀምራሉ። ነገር ግን በመሐል ራንስ የሚመጣ እና ወደ መኪናው እንድትመጣ ይጠራታል። ከዚያም በመኪና ውስጥ እሷን በማስገባትም ከቤተሰቡ ጭቅጭቅ አርቆ ይወስዳታል። የወሰዳትም ወደ ሬስቶራንት ነበረ። ከዚያም ማርታ መዋሸት እንደማትችል ስለሚያቅ ያደረገችውን ነገር በሙሉ እንድትነግረው ይጠይቃታል። በመጨረሻም ያለችበትን ሁኔታ ሊረዳትና እሷ ደግሞ ውርሱን እንድታካፍለውም ይስማማሉ። ሌሎቹ የቤተሰቡ አባላትም ማርታ የነኑዛ ለመቀበል ሊያሳምኗት ይሞክራሉ። አንድ ቀንም ማርታ የሰውየውን ሀብት በሙሉ መውረሷ በዜና ላይ በሙሉ ይሰራጫል። ከእሷ መልስ ፍለጋም ብዙ የሚዲያ አባላትና ሰዎች በሙሉ ቤቷን ይከቡታል። ስለዚህም በኋላኛው በር በኩል ማርታ ከቤቷ ለመውጣት ትወስናለች። ቢሆንም በዛ በር በኩል ግን ሁልት እየጠበቃት ነበረ። ይህንን ኑዛዜ የምትቀበል ከሆነም እናቷ የመኖሪያ ፈቃድ የሌላትና ስደተኛ መሆኗን በአደባባይ እንደሚያወጣላት ይነግራታል። በሚያስገርም መልኩ ያ ብቻ ሳይሆን የሀርላን ሰውነት ከተመረዘ በሚል የሚደረገው ምርመራ ውጤት በእጅ ይደርሳታል። የተላከላት ውጤት ግማሹ ቢሆንም ምን እንዳደረግሽ አውቃለሁ የሚል መልእክትም ከላዩ ላይ ተጽፎ ነበረ። ይህን ወረቀትም ለራንሰም ታሳየዋለች። ከዚያም ማርታና ራንሰም ይህ ምርመራ ወደ ተደረገበት የምርመራ ቦታ ያምራሉ። ነገር ግን ስፍራው እነሱ ከመድረሳቸው በፊት በእሳት ተያይዞ ተቃጥሎ ነበረ። በተመሳሳይ ጊዜ በተጠቀሰላት ቦታ ላይ እንድትመጣ ሊያጋልጣት ካለው ሰው መልእክት ይደርሳታል። ቢሆንም ብላንክና ፖሊሱ ግን ከሩቁ ሆነው እነሱን ይመለከታሉ። በመኪናቸውም ለደቂቃዎች ካሳደዷቸው በኋላ በመጨረሻ ራንሰም ይታሰራል። ብላንክም የሀርላን እናት ራንሰም ከሀርላን ክፍል ውስጥ ወደ ታች ሲወርድ ተመልክተው እንደነበረ እንደተናገረች ይነግራታል። ማርታም ከብላንክ ጋር ያሰው ወደ ጥቅስላት ቦታ ታመራለች። በቦታው እንደደረሰችም ብላንክ በመኪና ውስጥ እንዲጠብቃትና ደርሳ እንደምትመለስ ትነግሯለች። ወደ ቦታው እንደተመለሰች ግን ያገኘችው ፍራንን ነበረ እናም በመድሃኒትም ደንዝዛ ትገኛለች። ከዚያም ካነቃቻት በኋላ ሃርላንድ መመረዙን የሚያሳይ ወረቀት እሷ ጋር እንዳለ ትናገራለች። ቢሆንም የነበረችበት መጥፎ ሁኔታ ግን ብዙ እንድታወራ የሚያደርጋት አልነበረም። ከዚያም ማርታ ደረቷን በመጫን ልታነቃት ትሞክራለች። ስላልቻለችም ወደ አምቡላንስ ትደውላለች። በሆስፒታል ውስጥም ለብላንክ በዚያን ቀን ማታ ላይ ስለተፈጠረው ነገር ትነግረዋለች። ብላንክን ባልተጠበቀ መልኩ ራንሳም ለኤልየት የተደረገውን ተመሳሳይ ቅደም ተከተል እንደተናገረ ይናገራል። ከዚያም ሃርላንድ በመጨረሻ ለሃርላንድ ሞት ተጠያቂ እሷ መሆኗን ለቤተሰቡ አባላት በሙሉ ለመናገር ትወስናለች። ይህም ሰውየው ለእሷ ተናዞላት የነበረው ኑዛዜ በሙሉ ሰውየውን በመግደሏ ምክንያት መክንያት እንዲሰረዝባት የሚያደርግ ይሆናል። ወደ ሀርላን ቤት ስንመለሰም ማርታ ከፍራን የካናቢስ ማስቀመጫ ሼልፍ ውስጥ የቶክሲኮሎጂ ሪፖርቱን ታገኛለች። ከዚያም ይህንን እሷ ሳት ነበውም ለብላንክ ነበር የሰጠችው። ብላንክም ያንን በሚያነብበት ሰዓት ላይ ሪፖርቱ በሀርላን ሰውነት ውስጥ መጠኑ ትንሽ የሆነ ሞርፊን ብቻ እንደሚገኝ ይገነዘባል። ስለዚህም ማርታ ለቤተሰቡ አባላት በሙሉ እሷ ሀርላንን እንደገደለችው መናገሯ በፊት ያስቆማታል። ከዚያም ብላንክ እሱ የደረሰበትን ነገር በሙሉ ይነግራቸዋል። የሃርላን የልደት ድግስ ቀን ላይ ራንሳም አያቱ ያሉትን ንብረቶች በሙሉ ለማርታ ሊሰጥ እንደሆነ ይገነዘባል። ይህንንም በመጀመሪያ ሊያምን አልቻለም ነበረ። ከዚያም በንዴትም ከቤት ወጥቶ ይሄዳል። ነገር ግን በመጨረሻ ሀሳቡን በመቀየር በድብቅ ወደ ሃርላን ክፍል ማታ ላይ ይገባል። የገባውን በሚስጢራዊ መስኮቷ በኩል ነበረ። ብዙዎቹ ሰዎችም በታችኛው ክፍል ውስጥ እየጠጡና እየተደሰቱ ይገኛሉ። ስለዚህ እስ ወደ ክፍሉ በመግባት የሃርላን መድኃኒት ይገኝበት የነበረውን ብልቃጥ ወደ ሌላ ብልቃጥ ይቀያይረዋል። ከዚያም አንቲዶቱን ወይም ማርከሻ መድኃኒቱን ከመድኃኒቶቹ ለይቶ ይወስዳል። ይህንንም ያደረገው ማርታ በቸልተኝነቷ ምክንያት ሰውየውን ገድለች እንዲባል ነበረ። በዚህ መልኩም የውርሱ ተካፋይ ይሆናል ማለት ነው። ቢሆንም ሲወርድ ግን የሃርላን እናት ተመልክተው ነበረ። በሚያስገርም መልኩ ደግሞ ማርታ ለሃርላን የሰጠችው መድኃኒት ትክክለኛውን መድኃኒት ነበረ። መድኃኒቱን ሳታነበው ነገር ግን የመድኃኒቱን ዝልግልግነት አይነት ተመልክታ ያን መድኒት ሰውየውን ልትወጋው ችላለች። ይህም ማለት ጎበዝ ነርስ ነሽ ማለት ነው። እላዩ ላይ ያለውን ጽሑፍም ከተመለከተች በኋላ ነበረ ሰውየውን እንደመረዘችው ማሰብ የጀመረችው። የሃርላን ሞትም ሊከሰት የቻለው ራሱን በማጥፋቱ ምክንያት መሆኑ መነገር በጀመረበት ሰዓት ላይ ራንሰም በድብቅ ብላንክን መርማሪ አድርጎ ሊቀጥረው ችሏል። እሱም በሚያደርገው ምርመራ ማርታን እንዲያጋልጥለት ነበር የፈለገው። እቅዱንም በቶሎ ለማሳካት ሲልም ሁሉም ሰው ወደ ሃርላን የቀብር ስነ ስርዓት ባመራበት ሰዓት ላይ ራንሰም ወደ ሃርላን ፍል በድጋሚ ተመልሶ ይገባል። ባልተጠበቀ መልኩም ፍራን ራንሰም ወደ ተከለከለው ቦታ ገብቶ እቃዎችን ሲነካካ ትመለከተዋለች። ከዚያም የሃርላንን የቶክሲኮሎጂ ምርመራ መመሪያ ሪፖርትን ምን እንዳረካ ቃለው ብላ ጽፋይ ላከችለት እሷ ነበረች። ይህንንም ሪፖርት ልታገኘ ቻለችውም እዚያ የምርመራ ድርጅት ውስጥ ተሰራ ከነበረችው ያከስቷለች ነበረ። ምንም እንኳን ማርታ የሃርላን ገዳይ እንዳልሆነች ቢገነዘብም ነገር ግን አሁንም እሷ እሷ ነፍሰ ገዳይ እንደሆነች እያሰበች ስለነበረ ያንን ወረቀት ወደ ክፍሏ ሊልክላትና የምርመራ ክፍሉንም በዛኑ ለሊት ላይ ሊያቃጥለው ችሏል። በዚህ መልኩም ንጹህነቷን የሚያረጋግጠውን ማስረጃ ከመመርመሪያ መስሪያ ቤቱ ሊያጠፋ ችሏል። ማርታ ተልኮላት በነበረው ቦታ ላይ ደግሞ ራንሰም ፍራንን በሞርፊን መድኃኒቱ ሊያደነዘዛት ችሏል። ከዚያም ለማርታም የዛን ቦታ አድራሻን ሊልክላት ችሏል። ይህንንም ያደረገው ማርታን የፍራን ገዳይ ነች ብሎ ጥፋተኛ እንድትወል ለማድረግ ነበር። የብላንክንም የምርመራ ውጤት ከሰማ በኋላ ራንሰም ፈገግ ይላል። ምክንያቱም እሱን ሊያስሩበት የሚችሉበት ምንም አይነት ጠቃሚ መረጃ ስለሌላቸው ነበረ። አሁን እሱ እንዲታሰር ልታደርግ የምትችለው ዋነኛ ማስረጃ በሆስፒታል ውስጥ የምትገኘው ፍራን ብቻ ነበር። ብዙም ሳይቆይ ማርታ ከዛ ሆስፒታል ይደወልላታል። የነገሯትም ስለ ፍራን ያለችበት ሁኔታ ነበረ። ከዚያም ማርታ ፍራን ስለተሻላት ራንሰም ላይ እንደምትመሰከር ትናገራለች። ተስፋ በመቁረጥ ስሜት ውስጥ የገባው ራንሰምም በመጨረሻ ብላንክ ጠርጥሮት እንደነበረው ያደረገውን ነገር በሙሉ መናዘዝ ይጀምራል። ከዚያም የማርታንም ፊት እየተመለከተም እሷን እንደሚበቀላት ማስፈራራት ይጀምራል። ቢሆንም በድንገት ማርታ ግን እላዩ ላይ ወደ ላይ ላታል። ይህም ማለት ዋሽታለች ማለት ነው። የዋሸችውም ፍራን መሞቷን ነበረ ነገር ግን ሞታለች ብላ በማሳመን ተስፋ በመቁረጥ ስሜት ውስጥ ገብቶ ያደረገውን ነገር በሙሉ በራሱ እንዲናዘዝ ልታደርገው ትችላለች። ይህንንም ድምፁን ፖሊሶች ሲቀዱት ነበረ። በንዴት ውስጥ ሆኖ ማርታን ያገኘውን ቢላ ተጠቅሞ ሊወጋት ይሞክራል። ቢሆንም ግን ቢላው ሊገላት የማይችል ፌክ ቢላ ነበረ። ማርታን ሊገላት ሲሞክር በመመልከታቸውና በተቀዳው ድምጹ ምክንያት ፖሊሶች በመጨረሻ ያስሩታል። ከሁሉ ነገር በኋላም ብላንክ ለማርታ አርላን በሞተበት ጊዜ ላይ እሱ እንዳልሞተ ስታስ ምስል የነበረውን ጨዋታ ያቀናበረው እንደነበረና ጫማዋ ላይም ያለውን የደም ጠብታም እንደተመለከተም ይነግራታል። ለማብራራት ያክል ይሄ ደም ጠብታ እግሯ ላይ ሊገኝ የቻለበት ምክንያት ሰውየው እሱ መድኃኒቱን በመውሰዱ ምክንያት ሲሞት እሷ ተጠያቂ እንዳትሆን በሚል እራሱን በሚያጠፋበት ጊዜ ላይ እሷን ከዛ እንድትወጣ ነግሯት ነበረ። ነገር ግን ልክ በሩ ጋር በደረሰችበት ሰዓት ላይ በቢሉ አንገቱን ሲቆርጥ የደሙ ፍንጣሪ ጫሟ ላይ ሊያርፍ ችሏል። ሊንዳም አባቷ በሚስጥር አስቀምጦላት የነበረውን ጽሁፍ ታገኛለች። ጽሁፉም ባሏ ሪቻርድ ከሌላ ሴት ጋር እንደሚሟገጥ የሚናገር ነበረ። ራንሰምም ከፖሊሶቹ ጋር በሚወሰድበት ሰዓት ላይ ማርታ ሁሉንም የቤተሰቡን አባላት ከትልቁ ቤት በረንዳ ላይ ሆና ወደ ታች ትመለከታቸዋለች። ፊልሙም ልክ እዚህ ጋር ያበቃል። ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ያላችሁን ጥያቄ ደግሞ ኮሜንት ላይ ጻፉልን። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።